ውዶቼ ማሮቼ ፍቅሮቼ እንኳን ደስ አላችሁ። በጣም ደስ ብሎኛል እብነግራችሁ ነገር ግን አለ። ከዚህ ውጭ ማን ነው? እኔ ሰሞኑ የሆነ የምታዩት ነገር አለ ብያችሁ ነበር አደለ? ይሄው አንዱ ይሄ ነው። ሁለተኛውን ደግሞ እነግራችኋለሁ ምን እንደሆነ ማለት ነው። በጣም ከዚህ በላይ አሁን ከምታዩት በላይ የሚያስደስታችሁ መረጃ እኔ ጋር አለ ማለት ነው። እኔ ጋር የሚያስደስታችሁ በጣም የሚያስደስታችሁ ከማንም ከምንም በላይ የሚያስደስታችሁ መረጃ እኔ ጋር አለ። እመኑም በቃ ደስተኛ የሚያረጋችሁ መረጃ ነው እኔ እጅ የገባው ማለት ነው። ገባችሁ? እኔ እጅ ያለው መረጃ በቃ ምን ልበላችሁ። ወይኔ ደሳለኝ ጋይዝ፣ ወይኔ ደሳለኝ። ዛሬ ደግሞ ይሄን ሳይ በጣም ነው የተደሰትኩትኝ። በጣም ለሀይሚ ይገባታል፣ ከዚህ በላይ ይገባታል። በጣም ብዙዎቻችሁ ምን ስትሉ ነበረ? አይፈልጋትም እሱ አይፈልጋትም፣ ቡርኪ እኮ አይፈልጋትም፣ ቡርኪ እኮ እንደዚህ ምናምን ስትሉ ነበረ። ገና ሽማግሌ አካል ጠብቁ፣ እመኑኝ በእውነት እውነት የምምላችሁ በዚህ ሳምንት ውስጥ ሽማግሌ ይላካል። ገና አሁን ቬሎ መረጣ ላይ ናቸው ሽማግሌ ደግሞ ይላካል። በምን አወቅሽ ብትሉኝ ግዴታ ሁለቱ የማይለያዩበት ነገር ተፈጥሯል በመሃላቸው ላይ ማለት ነው። እኔ እንደ ሚስጥር ሰውን የነገረኝ ሰ አንጋባውም ራሱ ቢሉ ይጋባሉ። ምክንያቱም ግድ ነዋ ግድ ነው። ግን እነሱም ደግሞ ያው ስለሚወደዱ መለያየት ስለማይችሉ ሊለያዩ ስለማይችሉ ኦልሬዲ አክሰብት አርጎ እሱም ከጎና ሆኖ በዚህ ደረጃ ቡርኬ፣ በጣም ምርጥ ነክ። በጣም ብዙ ወንዶች ብዙ ሴትን በድለው ምናምን ምናምን ትተው ምናምን ነው የምናያቸው። አንተ ግን በቃ ኒንቻ በቃ እዚህ ደረጃ ራሱ አብረሃት ሁሉም ነገር አምነክ ተቀብለክ በዚህ ደረጃ በቃ፣ እኔ እንጃ ሰርጓን፣ ምኗን፣ አለሟን እንድታይ ያደረክ ስለሆነ አንተም እንደዛው የእሷ ብቻ ሳይሆን ያንተም አለም ለማየት ሁለታችሁም በጣም ስለምትዋደዱ በዚህ በጣም በብዙ ውጣውረድ መሀል ይሄ ነገር ስለተፈጠረ በጣም ደስ ብሎኛል። ብዙ ሰዎች ምን ይላሉ? እሱ ኳ አይፈልጋትም ነው የሚሉት። ብዙ ጊዜ ካያችሁ ቡርኬ ኳ አይፈልጋትም፣ አይሚን፣ ቡርኬ ኳ አይፈልጋትም፣ አይሚ ኮ ዝም ብላ ነው ምናምን ነው የሚሉት። ግን በጣም ነው የሚፈልጋት በጣም እናንተ ከምትሉት በላይ ቡርኪ ሀይሚን ይፈልጋታል፣ ይፈልጋታል። ስለሚፈልጋት ነው አሁን እያያችሁ ያላችሁትን ነገር ሁሉ እየተፈጠረ ያለው። ገባችሁ? ስለሚፈልጋት ማለት ነው። እና እኔ እንጃ ደሳለኝ ጋይዝ የእውነት ደሳለኝ ደሳለኝ ባይዘወይ እኔ እንኳን ቀድሜ ሰምቻለሁ። ብዙ ቀን እኮ ነግሬያቸዋለሁ። በጣም የማጠብቁት ነገር ይፈጠራል ብያቸዋለሁ። በዚህ ሰሞን ደግሞ ሜይ ቢ በዚህ ሁለት ሳምንት ውስጥ ወይ በዚህ ሳምንት ውስጥ ደግሞ ታያላችሁ። ሽማግሌ ይላካል፣ ጋሽዬ ጋር ማለት ነው ይላካል፣ ሽማግሌ ይላካል። ከዛ በኋላ ቀጥዳ ወደ ትዳራቸው ይገባሉ ማለት ነው። ከፕሮግራማቸው በኋላ ግን እኔ የምላችሁ ጋ ሰርጉ ግን የት ይሁን ንገሩኝ። ሰርጉ የት ይሁን? እኔ ግን እውነት የት ቢሆን ይሻላል ዱባይ ዱባይ ቢሆን ደስ ይለናል። ዱባይ ቢሆን ደስ ይለናል። ማለት ያው አላ አይደለም፣ ብዙ አድናቂዎችም ዱባይ ምናምን ስላሉ ሳውዲ ወይ ዱባይ ወይ ሳውዲ ቢሆን ሳውዲ ግን ይቻላል እንዴ ጋይስ? ነኝ እንጃ አላውቅም፣ ስለ ሳውዲ አላውቅም። ቢሆን ደስ ይለኝ ነበረ ሰርጉ ማለት ከአድናቂዎቻችሁ መሀል ሆናችሁ ቢደገስ ደስ ይላል። እና ለዚህ ክብር ስለበቃችሁ በጣም ደስ ብሎኛል። በጣም ሃይሚዬም እንኳን ደስ አለሽ። ከዚህ በላይ ምንም በቃ እኔ ምን ልበልሽ ከዚህ በላይ ምን እንደምልሽ አላቅም የእውነት ሲሬስ ይገባሻል ነው የምለው ይገባሻል እና ጋይስ አንድ የምነግራችሁ ነገር አሁንም ሌላ የተደበቅ ነው እኛ የምንፈልገው የምንጠብቀው ትልቅ ሚስጥር አለ መካከላቸው ላይ ማለት ነው ምንድን ነው ሚስጥሩ ሀኒ ምንድን ነው ሚስጥሩ ምንድን ነው እያላችሁ ብዙዎቻችሁ ልጠይቁኝ ትችላላችሁ ግን በቃ ሚስጥር ነው ትላላችሁ። ሚስጥር ነው፣ አልነግራችሁም። ባለፈው ልንገራችሁ ወይ ኮመንት ላይ ጻፉ ስላችሁ ብዙዎቻችሁ አይ ታይ በቃ እነሱ ራሳቸው ሲያወጡት ያውጡ አላችሁ ማለት ነው። እኔ እያንዳንዱ ስለነሱ መረጃ ይደርሰኛል። ባይዘወይ ስለነሱ እያንዳንዱ የቅርብ ወዳጃቸው ነው የሚነግረኝ፣ መልካም ነገሩን ምናምን ሁሉ ነገር ማለት ነው ና አሁን እየተደረገ እየሆነ ያለውን ነገር በጣም አስደስቶኛል። ከዚህ በላይም በጣም ብዙ እርምጃዎችን እንደምትራመዱ አልጠራጠርም። ፈጣሪም ከእናንተ ጋር ይሁን። በቃ ሁላችሁም በጸሎታችሁ አስቧቸው። በቃ ሰዎች ሁላችሁም መልካም የምትወዷቸው፣ በመልካም ነገር የምታስቡላቸው ሁሉ መልካም ነገር ከማሰብ ወደኋላ እንዳትሉ። ሀይሚ ዬም ጎበዝ ናት፣ ጀግና ናት። ለዚህ ክብር ሴት ሆና እስከዛሬ ከሱ ጋር ሳትኖር ለብቻዋ እየኖረች ሴትነቷን ያስከበረች ሴት ናትና ልትከበር እና ልትደነቅ ይገባል። አደንቃት አለው፣ አከብራት አለው፣ ሀይሚዬ ምክንያቱም በቃ አንድ ቀን እንኳን ከ አይታችኋል አብሬው አልተኛም እያለች ስንት ነገሮች ሲፈጠሩ እንደነበረ እና ለክብሯ የምትጨነቅ ሴት ናት። በግድ ሪስፔክት እንዳደርጋት ያስገድደኛል ና ሀይሚዬ፣ በጣም ነው ማከብርሽ ማለት ነው። በጣም አከብርሻለሁ በዚህ ቀጤ። በክብርሽ እንዳትደራደሪ ቡርኬ። አንተ ምርጥ ሰው ነህ፣ እንደ ሌሎች ወንዶች እንኳን በቃ ብዙ ወንዶች ታውቃላችሁ፣ ኢትዮጵያ ውስጥ ተጠቅመው ነው ሴቶቹን የሚጥሏቸው። አንተ ግን በቃ ከአንቺ ጋር መኖር አልፈልግም ብለህ እንኳን አልተውካትም። በቃ መኖር አለብን ብለህ ካስበክ በዚህ ደረጃ ፈቃደኛ ሆነክ፣ ሽማግሌ ተልዕኮ ቬሎ ተመርጦ ላይፋችሁን ለመኖር ስላሰባችሁ በጣም እጅግ በጣም ከምትሉት በላይ ደስ ብሎኛል። እናመሰግናችኋለን ማለት ነው። ኦዲየንሶች ደግሞ ሀሳቡ አስተያየታችሁን ኮመንት ላይ አስቀምጡ። እንዴት ነው ይሄ ነገር ስታዩት ተመቻችሁ? ደስ አላችሁ? ሀሳባችሁን በሙሉ ኮመንት ላይ እንድታስቀምጡ እፈልጋለሁ። እኔ ጋ አሁንም የሚቀር ሌላ አንድ ሚስጥር አለ። ራሳቸው ይፋ ያርጉት ካላችሁ ራሳቸው ይፋ ያርጉት። አይ ሀኒ ንገሪን በቃ ያበጠው ይፈንዳ ካላችሁ ደግሞ እነግራችኋለሁ ማለት ነው። ጋይስ በቃ ለዛሬ የነበረኝ ቪዲዮ ይሄ ነው። ላይክ ሼር፣ ሰብስክራይብ እንዳይረሳ። ባይ ባይ። በቃ ደስታችሁን አጣጥሙ፣ ሺ ምንም መጥፎ ነገር ለነሱ ጠላት የሆኑ መጥፎን ኮመንት ሲጽፉ መጥፎ ቪዲዮ ሲሰሩ እንዳትናገሩ፣ ሺ ለጠላት እድል እንዳትሰጡ። በቃ ደስታችሁን ብቻ አጣጣሙ፣ ሺ ኦዲንሶች፣ እናወዳችኋለሁ። ሰላም አሉልኝ። ባይ ባይ።